ከሀገር የሚወጣውም ከሌላ ሰው ጋር አይደለም እና ከሄርሜላ ጋር ይመስለኛል። ሄርሜላም ለአብርሃም ስሜት ሳይኖራት አይቀርም፣ ሳታፈቅሮም አይቀርም። እና አሁን ደግሞ ራሴን አጠፋለሁ ምናምን ማይሆን ነገር ውስጥ እገባለሁ እያለች ነው። ሄርሜላ ድሮም የነበረ ስሜቷ ነው። እናንተ ልትደባብቁ ወይም እሷም ልትደባብቅ ልትሞክር ይችላለች እንጂ በዚህ ልክ ሰው ጓደኛ ነው ብሎ ማንም ከማንም ጋር እንደዚህ አይሆንም። እኔም ወንድምም ጓደኛም መመላቸው ሰዎች አሉ፣ ግን እኔ በዚህ ልክ ከነሱ ጋር እንደዚህ አልሆንም። ገባክ? እኔ በፊትም አሁንም ወደፊትም የማይቀየር አቋም እንዳለኝ ታውቃላችሁ። ከድሮም ጀምሮ ማለት ነው። እኔ እነሱ አንድ ሊያደርገን የሚችለን ነገር ወይም የሚኖረን ጉዳይ ልጃችን ብቻ ነው። እሺ፣ አሁን አንቺ ከሌላ ሰው ጋር ሌላ ህይወት ቢጀምር ምንም አይመስልሽም? ጎዳኝ ይመስለኛል። ምንም አትጎጂ። አልጎዳም። እርግጠኛ ነሽ? ትጎዳ እስከ ዛሬ ድረስ አልጎዳም ነበር። ይሄ አሁን ልጅ አለ በመካከላችሁ። የሱ ልጅ ነው፣ ያንቺ ልጅ ነው። ሰላም ሰላም፣ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በእያላችሁበት ሰላም ጤና ብዝት ይበላችሁ። እንግዲህ እኔና ቡርኬ ተመልሰን መተናል። ዛሬ የተመለስንበትም ምክንያት ምን እነግራችሁ ይሆናል ማለት ነው። መጀመሪያ ግን ቡርኬ ሰላም በላቸው። ሰላም፣ እንዴት ናቸው ቤተሰቦች? አንዳንድ እግዚአብሔር ይመስገን፣ በያላችሁበት ሰላማችሁ ብዙት ይበልኝ። ዛሬ እንግዲህ የመጣንበት ሀሳብ ምንድን ነው? እንግዲህ ይህን ሰሞን እየተፈጠሩ ያሉት ነገሮች ከአይምሮ በላይ ሰላም ነው። እንዴት ነሽ? አሎ፣ ደህና ነኝ። ልጅሽ እንዴት ነው እንጂ? ደህና ነው፣ ፈጣሪ ይመስገን። አዎ፣ ከኔ ጋር ወደ ይጎረምስ ነው። አይ፣ የሆነ አንድ ነገር ልናዋራሽ ነው የመጣ ነው። ዛሬ ትንሽ ጨንቆን ግን፣ ደሞ መጀመሪያ እናትነት እንዴት ነው? ቆንጆ ነው፣ ጥሩ ነው። ምንም አይተም የማር አዎ፣ አሪፍ ነው፣ አሪፍ ነው። እና ዛሬ የመጣ ነው ዋነኛ ነገር ሩታዬ ምን ልንጠይቅሽ መሰለሽ? በቀደም ከአብርሃም ጋር መቼ አንዳንድ ነገሮችን አንስቼልሽ ነበረ፣ ብዙ ነገር አሳስቦት ነበረ። አብርሽ ማለት አንቺ ከአራስ ከወጣሽ በኋላ ከሱ ከኔ ጋር ትኖር ያለሽ ወይስ አትኖርም የሚለው ነገር ብዙ ነገር አሳስቦት ነበረ፣ እና የዛኔ መናገር በጣም ከብዶት ነበረ። አሁን ደግሞ ያው እኛ ካለው አንጻር ከምናየው አንጻር ትንሽ ነገሮች የከባበዱ ስለሆኑ ቢያንስ እንጠይቅሽ ብለን ነው የመጣነው ማለት እሱ ልኮችሁ ነው ወይስ እናንተ ዝም ብላችሁ ተነስታችሁ በራሳችሁ ፈቃድ ነው ይሄ ነገር ብታሉ እሱ ልኮን ሳይሆን እሱ ላይ ያየው ነው ነገር አለ እሱ ላይም ሌላም እሱ እራሱ አይነግረኝም እንዴ እናንተ ናችሁ እንዴ ነግሩኝ ይሄን ነገር እሱ ያው እንደ ባለፈ እንዳልኩሽ ነው። አንቺ ተጭኖ መናገር ምናምን የሚችል አይመስለኝም። ለምን ሲባል እሱ የሚፈልገውን ነገር ራሱ ይናገር እንጂ እናንተ ናችሁ እንደ የምትናገሩት። ማለት ካልነገራችሁም ምንም እንትን ሳትሉ ሳታወሩትም ከመጣችሁ ባ ሀሳቡ እናንተ እንጂ እሱ አይደለም ማለት ነው። ሀሳቡ ምናምን አይደለም ሩታይ፣ እኛ የምናየው ነገር ነው ከእሱ ጋር ነው የምንለው። በዚህ ሰዓት የሚያደርገው ነገር አንዳንዴ አይተሽ የምትረጁ ነገር አለ ያን ነገር ደግሞ የሆነ ነገር ከመፈጠሩ በፊት ቢያንስ ላንቺ እንጠይቅሽ እና ቢያንስ ነገሮችን ማቅለል ከቻልሽ ያው በአንቺ በኩል ነው። የትኛው ነገር መቅለል የሚችለው የትኛውም ነገር መስታከል የሚችለው በአንቺ በኩል ነው እና አብርሽ ያው ቡርክን ብታወራ ደስ ይለኛል፣ ያለውን ነገር እሺ። የሆነ የተሰማንን ስሜት እኛ ጋርም ብቻ ሳይሆን ከኛም አልፎ ሌላ ሰው እየተጎዳ ስለሆነ፣ ምንድነው ያለው ሀሳብ አንቺ ጋርና አብርሽ ጋር እንደመጀመሪያው አትሆንም ወይ ወይንስ እንዴት ነው የሚለው ነገር ማወቅ እንፈልጋለን። ማለት እኛ ያሳስበናል። ምክንያቱም ይህ እኮ እናንተም የሚመለከት ጉዳይ አይደለም። በዚህ ልክ እናንተ እንደዚህ ልታወሩኝም አይገባም። ሲጀምር ደግሞ ስማናው እየተጎዳ ያለው እኔ በእኔ ምክንያት ማን ይጎዳል? ማንስ ሊጎዳ ይችላል? የሚጎዳው አብርሃም ነው። ሌላም ሰውም ደግሞ በአብርሃም ዙሪያ ደግሞ ሌላ ሰውም እየተጎዳ ነው። በእኔ እና እሱ ጉዳይ ከእኔ እና እሱ ውጭ ማንም ሊጎዳ አይችልም። ገባ? ይሄ ሌላ ነገር ነው ማለት። ሌላ ነገር ስትይ በቃ ይሄ ሌላ ሀሳብ ወይ ሌላ ወሬ ወይ ደግሞ ሌላ ዓላማ ኖሮት ካልኖረ በስተቀር ገባ? በእኛ ነገር አንቺና አብርሽ አንድ ላይ እንድትሆኑ እንፈልጋለን። ያው አብርሽ ብዙ ምንትን እየሰጠሽው አይደለም መሰለኝ፣ በዚህ ሰዓት ማለት ቦታ እየሰጠሽው አይደለም። እሱ የሚሰማው ስሜት እየገፋሽው ምናምን እንደሆነ ነው። እሱ ነገር ደግሞ አብርሽን እየጎዳው እና ደግሞ ከሀገርም ሊወጣ እያሰበ ነው። ከሀገር የሚወጣው ደግሞ ብቻውን አይደለም ከሰው ጋር ነው እና ያንን ነገር ደግሞ አንቺ እንድታስቆሚ እንፈልጋለን በቃ ነገሮች የሚስተካከለው በአንቺ በኩል ነው ሩታ። አሁን በመሃላችሁ ልጅ አለ፣ አንድ የሚያደርጋችሁ ልጅ አለ። እንደ በፊቱ የሆነ የልጅ የልጅ ነገር ይብቃና አንድ ቤት ውስጥ እንድትኖሩ እኛ እንፈልጋለን። አብርሃምም እየመጣ እየከፋው መሄድ የለበትም። አንቺም እርግጠኛ ነኝ ደስተኛ አይደለሽም። ሌላ ስምትሪ ነገር የለም ሌላ ምን እንለው ነገር የለም ማለት። እስኪ በራስሽ በኩል አስቢ እና ነገሮች እንዲስተካከል እንፈልጋለን። በቃ እሱ ነው። ከዛ በተጨማሪ ደግሞ ሩታዬ፣ አሁን አንድ ምነግሪች ነገር ማለት፣ አሁን ከሀገር ሊወጣ ነው ብሎ አቤል ጀምሮ ቻልና፣ ከሀገር የሚወጣውን ከሌላ ሰው ጋር አይደለም አይደለምና፣ ከሄርሜላ ጋ ይመስለኛል። ሄርሜላም ለአብርሃም ስሜት ሳይኖራት አይቀርም እሳት አፈቅሮ የማይቀርም ይመስለኛል። ይሄ ግምቴ ነው የኔ ግምት ነው ግን እና አሁን ደግሞ ራሴን አጠፋለሁ ምናምን የማይሆን ነገር ውስጥ እገባለሁ እያለች ነው የለም። እና በዚህ በዚህ መልክ ደግሞ ነገሮች መቀጠል የለባቸውም ብለን ስላሰብን ወደ አንቺ የመጣ ነው። ኦኬ። ስለዚህ እሱ ከእኔ ጋር ሲሆን እሷ እራሷን እንድታጠፋ እድል አመቻቸውላት ማለት እኮ ነው፣ እንደዛ ት ማለት ነው በመጀመሪያ ደረጃ አንተ እንደዚያ አልክ አይደለም? አሳቢ ነገር ግን እሱ ከእኔ ጋር ሲሆን ኦልሬዲ አታዋለች ሰው እራሷን ልታጠፋ ነው ማለት ነው። በእኔ ምክንያት ደግሞ ሰው መሞት የለበትም። እኔ ሰው ሕይወት መጥፋት ምክንያት መሆን አልፈልግም። ሲቀጥል ደግሞ ሳታፈቅሯ አትቀርም ወይም መሰለ ምናምን ይሄ ድሮም የነበረ ስሜቷ ነው። እናንተ ልትደባብቁ ወይም እሷም ልትደባብቅ ልትሞክር ትችላለች እንጂ በዚህ ልክ ሰው ጓደኛ ነው ብሎ ማንም ከማንም ጋር እንደዚህ አይሆንም። እኔ ወንድምም ጓደኛ የምንላቸው ሰዎች አሉ፣ ግን እኔ በዚህ ልክ ከነሱ ጋር እንደዚህ አይሆንም። ገባክ? ሲቀጥል ደግሞ እኔ በፊትም አሁንም ወደፊትም የማይቀየር አቋም እንዳለኝ ታውቃላችሁ፣ ከድሮም ጀምሮ ማለት ነው። እኔ እነሱ አንድ ላይ ሊያደርገን የሚችለን ነገር ወይም የሚኖረን ጉዳይ ልጃችን ብቻ ነው። ገባህ? በእጃችን ጉዳይ የፈለገውን ነገር ላይ ያደርግ ይችላል፣ ሊመጣ ይችላል፣ ሊያወራ ምናምን። ከዛ ውጭ ባለው ነገር ግን የራሱ ህይወት ነው የራሱ ላይፍ ነው፣ አይመለከተኝም። ስለዚህ ሂዳችሁ ንገሩት፣ ለእሷም ንገሯት፣ አብረን አንሆንም ብላለች። ስለዚህ አትጎጂም ራስሽንም አታጠፊም ብላችሁ ንገሯት፣ ለሱም ለእሷም። እሺ ከሀገር ሊወጣ ደግሞ ካሰበ ማለት ነው ይሄዱ ሁለቱም አንድ ላይ ገብተዋል። እኔ እስቲ ጠይቋት ብላችሁ አላ ከንም አላችሁኝ ሊወጣም ሊያስብ ነው አላችሁኝ ሶ ከኔ ጋር ሊሆን አይገባም ከነ አካቴው የሆነ የሆነ እንዴት ነው አማራጭ እኮ ነው እናንተም እያቀረባችሁልኝ ያላችሁት እሱም የያዘው ሀሳቡ እንደዛ ከሆነ አዳምጠኝ ሀሳቡ እንደዛ ከሆነ አዳምጠኝ እና አማራጭ ነው ያዘው እሷ አሽካርችን ከእሷ ጋር ነው ካልሆነ አደለ ሀሳቡ አንቺ ምርጫው ነሽ አንደኛ ነገር አንቺ ምርጫው ውስጥ ከማን ነው ምርጫው ውስጥ ልገባ የሚገባ ሰው አልነበርኩም። ግን ነው ኖርማል ነው። ሲቀጥል ደግሞ እኔ ድሮም ብያችኋለሁ፣ አሁንም እላችኋለሁ፣ ወደፊትም እላችኋለሁ እኔ እናሱ አብረን አንሆንም። ሩታ ሄዱና ነገሩ ተይነ ይሄን ንግግርሽ ነው ሌላ አርምጨው እኮ ይግባ እኮ እኮ እንዲገባ እኮ የራሱ እኮ እንዲኖር ከነ ከድሮኑ ትችያለሁ እኮ። እኛ ደሞ ይሄን ነገር አንፈልጎም። ባትፈልጉት ኖሮ መታችሁ እንደዚህ እሱ ደፍሮ ያላወራውን ነገር እናንተ ልታወሩኝ። በኋላ ነገሮች ነገሩን ማስተካከል የምትችል አንቺንሽ አሁን ጥያቄ ከአብርሃም ጋር ያለውን ነገር ለምን ማስተካከል ከበደሽ? መጀመሪያ ፍላጎት ሊኖሩ ይገባል። ለመክበዱም ለመቅለዱም ፍላጎት ሊኖሩ ይገባል። እኔ ደግሞ አልፈልገውም ያንን ነገር። ማለት አንቺን አይጎዳሽም። ከሌላ ሰው ጋር ህይወት ቢጀምር፣ ከሌላ ሰው ጋር ቢሆን አንቺን ምንም የሚጎዳ ነገር የለም። ሩታ፣ ለምን ይጎዳኛል? እንዴት ይጎዳኛል? ገብቷል ማለት የልጅሽ አባት ነው እዚህ ጋ አብርሃም ይሄን ታዲያ፣ እሱ ከሌላ ሰው ጋር ስለሆነ አባትነቱን ይሄዳል ወይም ያጣል? ወይ ነገሮች ያሳጡታል? ሌላ ላይፍ መጀመሩ ያሳጣዋል? በቃ ግቢና እናውራለን። በቃ ለማንኛውም ሰላም።